ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በዓለማችን ላይ ቁጥር አንድ ብግነትን ወይም ደግሞ ኢንፍላሜሽንን በፍጥነት የሚቀንሰውን ምግብ ወይንም ደግሞ ቅመምን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ እንዴት አድርጋችሁ እንደምትጠቀሙም በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ታዲያ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ ላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በተለምዶ ብግነት ወይም ደግሞ ኢንፍላሜሽን ስንል በተደጋጋሚ በደንብ ትሰማላችሁ። ብግነት ወይም ደግሞ ኢንፍላሜሽን የምንለው ስር የሰደደ ከሆነ ለበርካታ ስር ለሰደዱ በሽታዎች የሚያጋልጠን ከባድ የሆነ ችግር ነው። አልፎ ተርፎም ሞትን የሚያስከትሉ ከባድ በሽታዎችን ያስከትላል ማለት ነው። ብግነት ወይም ደግሞ ኢንፍላሜሽን ማለት እንግዲህ ሰውነታችን ለጉዳቶች ለምሳሌ ለቁስል፣ ለኢንፌክሽኖች እንደ ባክቴሪያ ወይም ደግሞ ቫይረስ ያሉ ወይም ለሌላ የሚያስቆጣ ነገር ወይም ደግሞ ኢሪቴሽን የሚሰጠው የሰውነታችን ተፈጥሯዊ ምላሽ ነው። ይህ ምላሽ የበሽታ መከላከል ስርዓታችን አካል ሲሆን ዓላማውም ጉዳቱ የፈጠረውን ነገር ማስወገድ እናም የፈውስ ሂደቱን መጀመር ነው። ብግነት ወይም ደግሞ ኢንፍላሜሽን ጥቅምም አለው ጉዳትም አለው። እንዴት እንደሆነ እነግራችኋለሁኝ። የብግነት እንግዲህ ዋና ዋና ምልክቶች የምንላቸው ብግነት ወይም ደግሞ ኢንፍላሜሽን ሲኖር በአካባቢው ላይ የሚታዩ አምስት ዋና ዋና ምልክቶች አሉ እነዚህም አንደኛ መቅላት ነው ለተጎዳው አካባቢ የደም አቅርቦት በመጨመሩ ምክንያት የሚከሰት ሁለተኛ ሙቀት ነው የደም ፍሰት በመጨመሩ ምክንያት አካባቢው በጣም ይሞቃል ሶስተኛ እብጠት ነው ፈሳሽና በሽታን የሚከላከሉ ሴሎች ወደ አካባቢው ስለሚሰበሰቡ የሚከሰት አራተኛ ከባድ የሆነ ህመም ነው ብግነቱ የነርቭ ጫፎችን በመጫኑ እናም በኬሚካሎች በመለቀቁ የሚከሰት ። አምስተኛ ስራ ለመስራት መቸገር ወይም ደግሞ የስራ መጓደል ነው። በአንዳንድ ሁኔታዎች ለምሳሌ በመገጣጠሚያዎች ላይ በብግነቱ እናም በህመሙ ምክንያት የአካባቢው እንቅስቃሴ ሊገደብ ይችላል ማለት ነው። ታዲያ የብግነት አይነቶች፣ ብግነት እንግዲህ በቆይታ ጊዜው ላይ ተመስርቶ በሁለት ዋና ዋና ክፍሎች ይከፈላል። የመጀመሪያው አጣዳፊ ብግነት የምንለው ነው፣ አኪዩት ኢንፍላሜሽን እንለዋለን። ይህ በፍጥነት የሚጀምር እናም በአጭር ጊዜ ውስጥ ብዙውን ጊዜ ከጥቂት ቀናት ወይም ደግሞ ሳምንታት ባነሰ ጊዜ የሚጠፋ ነው። አላማውም ለበሽታ ወይም ደግሞ ለጉዳቶች ፈጣን የሆነ ምላሽን በመስጠት አካላችንን ለመጠበቅ ነው። ለምሳሌ ለተቆረጠ እጅ፣ ለጉሮሮ ኢንፌክሽኖችና ለመሳሰሉት። ሁለተኛው ስር የሰደደ ብግነት ወይም ደግሞ ክሮኒክ ኢንፍላሜሽን የምንለው ነው። ይህ ከባድ የሆነ የብግነት ወይም የኢንፍላሜሽን አይነት ነው። ቀስ በቀስ የሚጀምር እናም ለረጅም ጊዜ ከስድስት ሳምንታት በላይም የሚቆይ ነው። አደጋው ይህ አይነቱ ብግነት ሰውነታችን የራሱን ጤናማ ሴሎችን በስተት እንዲያጠቃ ሊያደርግ ወይም ደግሞ ለተለያዩ በሽታዎችም ሊያጋልጠን ይችላል። ለምሳሌ እንደ አርትራይተሶች፣ ሩማቶይድ አርትራይተስ እናም አንዳንድ የአንጀት በሽታዎችን እንደ ኢንፍላማቶሪ ባውል ዲዚዝ የምንላቸው ወይም ደግሞ የአንጀት ቁስለት እናም ሌሎች ስር የሰደዱ ለጤና አስጊ በሽታዎች ይዳርገናል ማለት ነው። በአጭሩ ብግነት ወይም ደግሞ ኢንፍላሜሽን የሰውነታችን መከላከያ ዘዴ ሲሆን አስፈላጊም ነው። ነገር ግን ስር የሰደደው ወይም ደግሞ ክሮኒክ የምንለው ከሆነ ግን ጤናማ ቲሾዎቻችንን ሊጎዳ ስለሚችል የህክምና ክትትልም የሚያስፈልገው ነው ማለት ነው። ታዲያ ብግነት አደገኛ የሚሆነው ሁልጊዜ መጥፎ ስለሆነ ሳይሆን ስር የሰደደ ወይም ደግሞ ክሮኒክ ሲሆን ወይም ደግሞ ከቁጥጥር ውጭ ሲሆን በሰውነት ውስጥ ያሉትን ሁሉንም ስርዓቶችን በጸጥታ ስለሚጎዳ ነው። ታዲያ ስር የሰደደ ወይም ደግሞ ክሮኒክ የሆነ ብግነት ወይም ደግሞ ኢንፍላሜሽን ለምን አደገኛ እንደሆነ በዝርዝር ልንገራሉ። አንደኛ ህብረ ህዋሳትንና አካሎቻችንን ቀስ ብሎ ግን ያለማቋረጥ ይጎዳል። ብግነት ሰውነታችንን ለመከላከል የታሰበ ቢሆንም መቆም ካልቻለ የሚያስቆጡ ኬሚካሎች የሰውነታችን ጤናማ ሴሎችን ማጥቃት ይጀምራሉ። ከጊዜ በኋላ ይህ በቋሚነት ጉዳትን ያስከትላል። የልብ፣ የአንጎል፣ የኩላሊት፣ የጣፊያ፣ የመገጣጠሚያዎችናም የደም ስሮችን ይጎዳል። ለዚህም ነው ሥር የሰደደ ብግነት ጸጥተኛው ገዳይ ተብሎ የሚጠራው። ሁለተኛ፣ ዋና ዋና በሽታዎችን ያነሳሳል። ረጅም ጊዜ የሚቆይ ብግነት ለብዙ አደገኛ በሽታዎች ዋና መንስኤ ነው። ከእነዚህም መካከል የልብ በሽታ። ብግነት የደም ቧንቧ ግድግዳዎችን ይጎዳል፣ ፕላክ ይከማቻል፣ የደም ቧንቧ መዘጋትን ያስከትላል። ይህም የልብ ድካምን ያስከትላል። ለስትሮክም ያጋልጣል። ብግነት የደም ስሮችን ያዳክማል፣ ሊዘጉ ወይም ደግሞ ሊፈነዱም ይችላሉ። በዚህም አማካኝነት ስትሮክን ያስከትላል። ካንሰርንም ያስከትላል። ብግነት የማያቋርጥ የሴል ጉዳትን ያስከትላል በዲኤንኤ ላይ ለውጥን ይህ የዕጢ እድገትን ያስከትላል፣ ካንሰርን ያስከትላል ማለት ነው። የስኳር በሽታንም ያስከትላል። ብግነት ሴሎች ለኢንሱሊን ምላሽ እንዳይሰጡ ያደርጋል። የደም ስኳር ከፍ ብሎ ይቆያል፣ ጣፊያም ይደክማል። የአልዛይመርስና ዲሜንሽያን ያስከትላል። ብግነት የአንጎል ሴሎችን ይጎዳል፣ እናም የማስታወስ ችሎታ ማጣትንም ያፋጥናል። ራስን የመከላከል በሽታዎች አውቶ ኢሚውን ዲዚዝ የምንላቸውንም ያስከትላል። ሰውነት ጤናማ አካላትን እንደ ስጋት በመቁጠር ራሱን በሚያጠቃበት ጊዜ አውቶ ኢሚውን ዲዚዝ የምንላቸው ይከሰታሉ ማለት ነው። ሶስተኛ ደግሞ የበሽታ መከላከል ስርዓትን ያዳክማል። ስር በሰደደ ብግነት ምክንያት የበሽታ መከላከል ስርዓታችን ከመጠን በላይ ንቁ ይሆናል። የራሳችንን አካል ያጠቃል ማለት ነው። እንዲሁም ደግሞ ይደክማል። ትክክለኛ ኢንፌክሽኖችን መከላከል ይሳነዋል። ይህ ኢንፌክሽኖችን ያባብሳል፣ እናም መፎስንም ያዘገያል። አራተኛ ኦክሲዴሽን ስትረስን ይፈጥራል። ብግነት ከፍተኛ መጠን ያለው ፍሪ ራዲካሎችን ያመነጫል። እነዚህም ዲኤንኤ፣ ፕሮቲኖችን፣ የሴል ሽፋንን ይጎዳሉ። ይህም እርጅናን ያፋጥናል፣ እናም የበሽታ ተጋላጭነትንም ይጨምራል። አምስተኛ ሆርሞኖችን እናም ሜታቦሊዝምንም ይጎዳል። ብግነት እንደ ኢንሱሊን፣ ኮርቲሶል፣ የታይሮይድ ሆርሞኖች እናም የወሲብ ሆርሞኖችንም የመሳሰሉ ሆርሞኖችን ያዛባል። ይህም ወደ ክብደት መጨመር፣ ወደ ዘላቂ ድካም፣ መካንነት፣ የስሜት መቃወስ፣ ቀርፋፋ ወደሆነ ሜታቦሊዝምም ያመራል። ስድስተኛ የደም መርጋት መዛባትንም ያስከትላል። ብግነት ደምን ይበልጥ ተጣባቂ ያደርጓል። ይህም የልብ ድካም፣ ስትሮክ፣ የሳንባ የደም መርጋት ፐልመነሪ ኢምቦሊዝም የምንለውን እናም ጥልቅ ደም መርጋትን ዲፕ ቬን ትሮምቦሲስ ለምንለው ተጋላጭነትን ይጨምራል። ሰባተኛ ብግነት ከልክ ያለፈ ሲሆን የሰውነት አካላት ሥራ እንዲያቆሙም ያደርጋል። በከባድ ኢንፌክሽኖች በሴፕሲስ ጊዜ ሰውነት ከባድ የሆነ ብግነትን ይለቃል። ይህም ወደ እጅግ በጣም ዝቅተኛ ወደሆነ ሆነ የደም ግፊት፣ የደም ዝውውር መዛባት፣ የብዙ አካላቶች ሥራ ማቆምና ወደ ሞትም ያመራል። ይህ እጅግ የከፋው የብግነት አይነት ነው ማለት ነው። አደገኝነቱ መጀመሪያ ላይ ጸጥተኛ፣ እናም ህመም የሌለው ነው። ብዙ ሰዎች ስር የሰደደ ብግነት እንዳለባቸው አያውቁም። ምክንያቱም የመጀመሪያዎቹ ምልክቶች ቀላል ስለሆኑ ነው። እንደ ድካም፣ ቀላል የሆነ የመገጣጠሚያ ህመም፣ የምግብ መፈጨት ችግሮች፣ ራስ ምታትና የአንጎል ጭጋግ ወይም ደግሞ ብሬን ፎግ የምንለው ምልክቶችን ያሳያል። ከባድ ምልክቶች በሚታዩበት ጊዜ ጉዳቱ አስቀድሞ እየደረሰ እንደሆነ አመላካች ነው። ታዲያ መልካም ብግነትን ወይም ደግሞ ኢንፍላሜሽንን መቀልበስ ይቻላል ብግነትን በሚያስደንቅ ሁኔታ መቀነስ ትችላላችሁ ብግነትን የሚቀንሱ ምግቦችን በመመገብ በቂ እንቅልፍን በማግኘት ጭንቀቶችን በመቀነስ መደበኛ እንቅስቃሴን በማድረግ ጤናማ አንጀትን በመደገፍ እና ከተዘጋጁ ምግቦችና ስኳር በመራቅ ብግነት ወይም ደግሞ ኢንፍላሜሽንን መቀነስ ይቻላል ማለት ነው ታዲያ በዓለማችን ላይ ቁጥር አንድ የሆነውን ብግነትን ወይም ደግሞ ኢንፍላሜሽንን በፍጥነት የሚቀንስ ድንቅ የሆነ ቅመምን እነግራችኋለሁኝ። በምርምር ተረጋግጦ ብግነትን በፍጥነት የሚቀንስ አንድ ምግብ ካለ እሱም እርድ ነው። በዋነኛነት በአክቲቭ ውህዱ በኩርኩሚን ምክንያት ነው። ኩርኩሚን በተለይም በትክክል ሲወሰድ በፍጥነት የሚሰራ ነው። እርድ ብግነትን በፍጥነት የሚቀንሰው ለምን እንደሆነ በዝርዝር ልንገራችሁ። አንደኛ የእርድ ውህዱ ኩርኩሚን ብግነትን የሚያስከትሉ መንገዶችን በሰዓታት ውስጥ ያግዳቸዋል። ኩርኩሚን በሰውነት ውስጥ ብግነትን የሚያነሳሳውን ዋና መቀየሪያ የሆነውን ኤንኤፍ ኬቢን ይገታል። ኤንኤፍ ኬቢ ሲታገድ ሰውነታችን እንደ ሳይቶኪንስ ያሉ ብግነትን የሚያስከትሉ ኬሚካሎችን ማምረት ያቆማል። ይህ ተጽዕኖ በጥቂት ሰዓታት ውስጥ ሊጀምር ይችላል። ለዚህም ነው እርድ ፈጣን እፎይታን እንደሚሰጥ የሚታወቀው። ሁለተኛ፣ ፍሪ ራዲካሎችን የሚሽር ጠንካራ የሆነ አንቲኦክሲዳንት ነው። ስር የሰደደ ኢንፍላሜሽን የሚከሰተው ፍሪ ራዲካሎች ሴሎቻችንን ሲጎዱ ነው። ኩርኩሚን እነዚህን ፍሪ ራዲካሎችን ይሽራል። የሴል ጭንቀትንም ወዲያውኑ ይቀንሳል። ሶስተኛ ብግነትን፣ የመገጣጠሚያ ህመምን እናም የጡንቻ ቁስለትንም ይቀንሳል። ኩርኩሚን ልክ እንደ ኤንኤስኤአይዲ የህመም ማስታገሻዎች በተፈጥሮ መንገድ ይሰራል። በተለይም በአርትራይተስ እናም በመገጣጠሚያ ብግነት ላይ የእንቅስቃሴ አቅምን ያሻሽላል እናም ጥንካሬንም ይቀንሳል። አራተኛ ከአካል ብቃት እንቅስቃሴ ወይም ደግሞ ጉዳት በኋላ ለመፈወስም ይረዳል። እርድ እንደ ሲኬ እናም አይኤል ኤት ያሉ የጡንቻ ጉዳት አመልካቾችን ይቀንሳል። ማገገም ፈጣን ሆኖ ይሰማልናም ህመምም በፍጥነት ይቀንሳል። አምስተኛ ለአንጀታችን ጤናም ይረዳል። የብግነት ዋናው ምንጭ፣ ብዙ ሰዎች ብግነት የሚጀምረው ከአንጀታቸው ነው። እርድ የአንጀትን ብግነትን ይቀንሳል፣ ሽፋኑን ይፈውሳል፣ እንዲሁም ጤናማ የአንጀት ባክቴሪያዎችንም ይደግፋል። ታዲያ ብግነትን በፍጥነት ለመቀነስ እርድን እንዴት መጠቀም እንደሚቻል ደግሞ ልንገራችሁ። አንደኛ እርድ እናም ቁንዶ በርበሬን አንድ ላይ አድርጎ እጅግ በጣም ውጤታማ የሆነውን ውህደትን መጠቀም ነው። ቁንዶ በርበሬ በእርድ ውስጥ ያለው ንቁ ውህድ ኩርኩሚን ወደ ሰውነት የመዋሃድ ፍጥነቱን በ2000% የሚጨምር ፒፔሪንን ይዟል። አጠቃቀሙም ግማሽ የሻይ ማንኪያ እርድ፣ በጣም ትንሽ አንድ ቁንጥጫ ቁንዶ በርበሬ ማለትም አንድ ስምንተኛ ወይም ደግሞ የእሩብ ሩብ የሻይ ማንኪያ ቁንዶ በርበሬ ማለት ነው። እነዚህን አንድ ላይ በሞቀ ውሃ፣ በሻይ፣ በወተት ወይም ደግሞ በስሙዚ ውስጥ ቀላቅላችሁ መጠቀም ትችላላችሁ። ሁለተኛ የእርድ ወተት ነው። የእርድ ወተት ብግነትን የሚቀንስ መጠጥ ነው። ግብአቶቹም አንድ ኩባያ የሞቀ ወተት፣ የላም ወተት ሊሆን ይችላል፣ የእጽዋት ወተት ሊሆን ይችላል፣ ብዙ ፋት የሌለውን ተጠቀሙ። ግማሽ የሻይ ማንኪያ እርድና አንድ ቁንጥጫ ቁንዶ በርበሬ እንዲሁም ደግሞ አንድ አራተኛ የሻይ ማንኪያ ዝንጅብል፣ እንደ አማራጭ ማርም እንደ አማራጭ መጠቀም ትችላላችሁ። ጥቅሞቹም ብግነትን ይቀንሳል። እንቅልፍንም ይረዳል። በሽታ የመከላከል አቅምንም ይደግፋል። ለመገጣጠሚያ እናም ለጡንቻ ህመምም ጥሩ ነው። ለመጠጣትም ምርጥ ሰዓት ከመተኛታችሁ በፊት ጠጡት፣ ከሰላሳ ደቂቃ ወይም ደግሞ ከአንድ ሰዓት በፊት። ሶስተኛ እርድ እናም የዝንጅብል ሻይ መጠጥ ነው። ይህ ፈጣን የሆነ ውጤታማ ነው። ግማሽ የሻይ ማንኪያ እርድና ግማሽ የሻይ ማንኪያ ትኩስ ዝንጅብል አንድ ኩባያ የሞቀ ውሃ፣ ሎሚ እና ማር እንዳማራጭ፣ እንዲሁም ደግሞ ትንሽ ቁንጥጫ ቁንዶ በርበሬን አንድ ላይ ቀላቅሉ እናም አብራችሁ ውሰዱ። ብግነቱን ወይም ደግሞ ኢንፍላሜሽንን ለመቀነስ በሰዓታት ውስጥ ይሰራል። ለመገጣጠሚያ መነሳሳት ወይም ደግሞ ለሆድ ወይም ለአንጀት ብግነትን በጣም ፍጹም የሆነ መፍትሄ ነው። አራተኛ እርድን በምግብ ውስጥ መጠቀም ነው። ሽምብራና ምስር ውስጥ በአትክልቶች ውስጥ በእንቁላል በሩዝና በሾርባ እናም በምትሰሩት ማንኛውም ወጥ ውስጥ መጠቀም ትችላላችሁ፣ ወይም ደግሞ ጨምሩበት። በየቀኑ መጠቀም ብግነትን በተከታታይ ዝቅ ያደርጋል። ታዲያ ለበለጠ ውጤት በየቀኑ ምን ያክል መውሰድ ያስፈልጋል? በቀን ከግማሽ እስከ አንድ ሻይ ማንኪያ የእርድ ዱቄት ወይም ደግሞ ሰፕሊመንቱን ወይም ደግሞ በካፕሱል ከሆነ የምትጠቀሙት ከ300 እስከ 500 ሚሊግራም የኩርኩሚን ተጨማሪ ምግብ ወይም ደግሞ ሰፕሊመንትን መውሰድ ትችላላችሁ። ለመዋሃድ ታዲያ ሁልጊዜ ቁንዶ በርበሬ ያስፈልጋሉ፣ ወይም ደግሞ ጤናማ ስቦችን እንደ ወተት፣ የወይራ ዘይት፣ አቮካዶ ማካተታችሁን በፍጹም አትዘንጉ። አንድ ላይ ማለት ነው እርድን ስትጠቀሙ፣ ምክንያቱም ኩርኩሚን በቀጥታ በአንጀታችን እንዲዋጥ ማለት ነው። ታዲያ እርድን ማስወገድ ወይም ደግሞ መገደብ ያለባቸው ወይም በጣም በጥቂቱ መጠቀም ያለባቸው ሰዎች ምን አይነት ሰዎች ናቸው? የደም መርጋት መድኃኒቶችን የሚወስዱ ሰዎች እንደ ዋርፋሪን እናም አስፕሪን፣ እርድ የደም መፍሰስ አደጋን ስለሚጨምር ጥንቃቄ ማድረግ ያስፈልጋል። ወይም ደግሞ ከመጠቀማችሁ በፊት በአቅራቢያችሁ ካለው የጤና ተቋም የግል ዶክተራችሁን አስቀድማችሁ ማማከር ያስፈልጋል። እንዲሁም የሐሞት ጠጠር ያለባቸው ሰዎችና የጨጓራ ቁስለት ካለባችሁ እንዲሁም ከቀዶ ጥገና በፊት እርድን ከመጠቀማችሁ በፊት ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ በዓለማችን ላይ ሱፐር ከሚባሉ ስፓይስ ወይም ደግሞ ቅመሞች ውስጥ ብግነትን ወይም ደግሞ ከባድ የሆነውን ሥር የሰደደ ኢንፍላሜሽንን በፍጥነት የሚቀንስን ምርጥ በሳይንስ የተረጋገጠ ምርጥ ቅመም የሆነውን ስለ እርድ ድንቅ ጥቅሞችን ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም ደግሞ በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ ላለሁኝ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ